አር አይደለም፣ ልትዘርፍ ነበር የመጣችሁ። ደግሞ ሁሉንም ነገር ውጪ ሆኖ ሲያማቸው ነበር። አንበሳ ቅድስት ብርት ሁለት ጊዜ በባባይ ነደፍ እንዴት ደስ እንዳለኝ። ከዚህ በኋላማ በቃ ፖሊስ ራሱ እንዴት ደስ እንደሚለኝ። ዳጣማ ቅድስት ልታምን የማይችል ጉድ ገጥሟታል። ሉላ ዛሬ ዝናን ጉድ ሰራችሁ። ዝና ያላሰበው ነገር ገጥሞታል። ሉላ እንግዲህ ጀግና ሆናለች። አሁን ነጻ የምትወጣበት ጊዜ እየደረሰ ነው ማለት ነው። እንግዲህ ወይዘሮ ማህሌትም የሰው ቤት ዘርፍ አለው ብላ ሄዳ እንግዲህ ጉድ ሆናለች ማለት ነው። እንግዲህ ዛሬ ምን አዲስ ነገር አለ የሚለውን አብረን እናያለን። እንደዚሁም ደግሞ ዳጣም ቤተሰቦቿን አገኘች አላገኘች፣ ብሩክስ ምን ደረሰ፣ የምሳሌ ሕክምና እንዴት ሆነ የሚለውን አብረን እናያለን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍረፍ ይበልኝ እያልኩኝ እንግዲህ ባለፈው በሰራውላችሁ ቪዲዮ ማሀሌትና ኤፍራታ ተመካክረው ብሩክ ቤት እንግዲህ ሰራተኛ ቅድስት ብቻ ነው ያለችው፣ ምንም አታደርገንም፣ የቀረኝን እቃ አወጣለሁ፣ እናቱ የሰጠችው ወርቆችም አሉ፣ እነሱን አወጣለሁ ሄጄ በማለት እየተንቀረፈፈች ሄዳ ነበረ። ነገር ግን ብሩክ ከመሳፈሩ በፊት ማህሌት አሁንም ቢሆን አትተኛለኝም ስለሆነ ለእናንተም ቢሆን ተኝታ አታድርም ከዳጠ ጋራ እንዳትለያዩ በማለት ለቅድስት ነግሯታል። እንደዚሁም ችግር ቢፈጠር ዝም እንዳትይ ወይም እንዳትሳፈጫቸው፣ ቀጥታ ለፖሊስ ደዊ ብሎ ነግሯት ነበረ ማለት ነው። እሱ የመከራት ምክር ሁሉ፣ የነገራት ነገር ሁሉ ያው ተግባራዊ አድርገዋለች ቅድስ ማለት ነው። ነገር ግን ኢብራታና ማህሌ ተመካክረው ወደ ብሩክ ቤት እያመሩ ነበረ ያለውን እቃ ዘርፈ እንመለሳለን ብለው እንግዲህ ለቃ የወጣችውን ቤት ድጋሜ ለመዝረፍ ተመልሳ ሄዳ ነበረ። ቅድስት ግን በመስኮት ላይ እያየቻቸው ነበረ። እነሱ ሸፈሸፍ እያሉ ወደ ብሩፌ ሲያመሮ ስላየቻቸው እቺ ሴትዮ እየመጣች ነው፣ በቃ ዛሬ ደግሞ ምን አስባ ነው እየመጣችው የሆነ ነገርማ አስባ ነው እንጂ በጤናዋ አልመጣችም፣ በማለት ቀጥታ በሩን ክፍቱን ትታቸው ትታ እሷ ሾልካ ወታ ፖሊስ ልጠርታባቸው ነበረ። የጠራችውን ፖሊስ ደግሞ ከዚህም በፊት በታሰር ጊዜ ሲምርመራ ሲያደርግላት የቆየውን ፖሊስ ስልኩን ሰጥቷት ነበርና እሱን በመደወል ጠርታ ትሰጥተዋለች ማለት ነው። ነገር ግን ወደ ቤት ሲገቡ ፖሊሱ ያው በር ስር ተደብቆ እያዳመጣት ነበርና እንግዲህም ቅድስት ወደ ቤት ስትገባ ያው ቅድስትን ሲጣርግታ አንገቷን ይዛ ቁልፍ አምጪ ነው ብላ የጠየቀቻት ማለት ነው። እንደዚሁ የጠየቀቻት ሳጥን ደግሞ ሴፍቲ የሆነ ሳጥን ነው የጠየቀቻት። እሷም እንግዲህ እሺ እሰጥሻለሁ ልቀቂኝ ስትላት ይሄ ነገር ምኑም አላማረኝም ብላ ለቃት። እንግዲህ ሊወጡ ሲሉ ፖሊሱ እጅ ወደ ላይ ብሎ እንግዲህ እጃቸው ወደ ላይ አስይዟቸዋል ማለት ነው። እንግዲህ ማህሌት ያው ምላሷ ረዘም ስለሚል ንግግሮችን አብዝታለች። እኔ ለጥየቃ ነው የመጣሁት ቤቱን ናፍቆኝ ቅድስትን ጥየቃ ነው የመጣሁትም እያለች ብዙ ነገሮችን መነጋገር ጀመ ትጀምራለች ነገር ግን ይሄ ህግ ነው ስለሆነ፣ ምንም ነገር ማድረግ አልቻለችም። ስለሆነ ስለዚህ ዝም በይ ዝም ካላልሽ ከደቂቃ ወደ ሰከንዶች እድሜሽ እያጠረ ነው የሚሄደው፣ ያላሰብሹ ነገር ይፈጠራል በማለት እንግዲህ ወደ እስር ቤት ገብተዋል ማለት ነው ከኤፍራታ ጋራ። ማሌትና ኤፍራታ በህግ ቁጥጥር ስር ውለዋል። ደስ የሚለው ነገር ነው እኛም የምንፈልገው ወንጀለኛና አጭበርባሪ ለህግ ሲቀርብ ነው። ስለሆነ ያው ለህግ ቀርባለች፣ እጇን ሰጥታለች፣ በምርመራ ላይ እየተካሄደ ትገኛለች ማለት ነው። እንደዚሁም እንግዲህ ያው ምሳሌም በህክምና ላይ ያለችው ነገር ግን የመዳኗ ከመቶ ሰባ ፐርሰንት ነው። ሰላሳው ፐርሰንት አትድንም የሚል ነው። ሰባ ፐርሰንት ደግሞ ትድናለች የሚል ነው። በማለት እንግዲህ ቅድስትም ለቅድስት ደውሎ ነግሯት ነበረ። ብሩክ ማለት ነው። ለሞገስ እየነገረችው ነው ማለት ነው የመዳን እድሏ ሰባ ፐርሰንት ነው፣ ሰላሳ ፐርሰንት ደግሞ ላትድን ትችላለች ብሎ ነግሮኛል። ሰላሳ ፐርሰንት? አዎ። ህክምናው ስንት ቀን ይፈጃል? አለ ሶስት ቀን ያለ ይመስለኛል። እንግዲህ ፈጣሪ ከእርሷ ጋር ይሆን። ዋት ድንጋሽም ሰው አይሆኑ ቅድስት እሱ ብቻ አሉ ማ ይከፈለ አንቺን በጣም ብዙ ዋጋዎች ከፍለሻል። እንግዲህ እንደሰማችሁት የምሳሌ እክምና አለመሳካት ለአባትዬው ብቻ ላይሆን ለብዙ ሰው ዋጋ የከፈለበት ያስከብ ነው ማለት ነው። ብዙ ሰዎች ብዙ ውጣ ውረድን አሳልፈውበት ማለት ነው። እኛም ተመልካቾች እንግዲህ ማለት ነው ምሳሌ ታክማ ድና እየተጫወተ ብሩክ ደስተኛ ሆኖ ማየት እንፈልጋለን። ይሄ የብዙዎቻችን ምኞት ነው ማለት ነውእና ነገር ግን ያው ልትድንም ትችላለች ላትድንም ትችላለች የሚል ነው ነገሮች እየተተላለፉ ያሉትና ነገር ግን የመዳን በሰርቶ በርሰ የመዳን አቅሟ ሰባ ፐርሰንት ስለሆነ ትድናለች የሚል ነው። ተስፋ አለ ማለት ነው ያው፣ ሁላችንም ነገር ግን በሶስት ቀን ውስጥ ህክምናው እንደሚጠናቀቅም ነው እየተነገረ ያለው ና እንጠብቃለን። እንግዲህ በቀጣይ ምሳሌ ድና ትመጣለች ብለን እንጠብቃለን ማለት ነው ና ነገር ግን ይህ ዋጋ ቅድስትን ብዙ ዋጋ ከፍላበታለች። እንደዚሁ ሞገስም ዋጋ ከፍሎበታል ማለት ነው። ምክንያቱም ብሩክ ብቻ አደለም ዋጋ የከፈለበት ብሩክ የአባትነቱ ዋጋ እየከፈለ ቢሆንም ቅድስ መንግስትም እንግዲህ ሰራተኛ ሆና ድንግልናዋን እስከመሸጥ እስከ መሸጥ ድረስ የደረሰችበት ነገር ነው። ባትሸጥም እንግዲህ ሞገስም ደግሞ እንደዛው ለሷ ሕክምና ብሎ ሉላን ያጣበት ብዙ አመት የለፋበትን ንብረቱን አቶበት ባዶ እጁን እየቀረበት ነውና ስለዚህ ዋጋ የከፈለው እሱ ብቻ አይደለም፣ ሁላችንም ዋጋ ከፍለንበታል። ልትድን ድና ትመለሳለች የሚል ተስፋ አለን እያሉ እንግዲህ እነሱም የራሳቸውን ሀሳብ እየሰጡ ይገኛሉ ማለት ነው። እንግዲህ እንደዚሁም ዳጣ ሴት ሄዳ ነው ብላ እንግዲህ ቅድስትም እየጠየቀች ነበረ። ዳጣ ያላሰበችው ነገር ገጥሟታል በማለት ይመልስላታል። ዳጣ እንግዲህ አሁን ቤተሰቦቿን ፍለጋ ላይ ነች ያለችው ማለት ነው። ቤተሰቦቿን ልታገኝ ትችላለች፣ ላታገኝ ትችላለች። እሱም አብረን ምና ሆን ይችላል እንግዲህ ፍንጭ አግኝታለች። ያሉበትን አካባቢ ሁሉ ደርሳበታለች። ቤተሰቦቿን ለማግኘት ያው ጫፍ ላይ የደረሰችበት ነገር ነው የሚታየው። በጣም ደስ የሚለው ነገር ማለት ነው። የማንነት ጥያቄ ሲኖርባቸው ያው ከባድ ነው የሚሆነው ህይወታችሁን ሊያከብድ ይችላል ስለሆነ ግን ያው በቅርብ ቤተሰቦቿን ታገኛለች የሚል ተስፋ አለን ሁላችንም ማለት ነው እና እንግዲህ ወይዘሮ መሀሌት ያው እስር ቤት ገብታለች ማለት ነው ነገር ግን ፖሊሱ እየመረመራት ነበረ እና ምን ልትሰሪ ነው ብሩክ ቤት የገባሹ ምን ፈለጋ ነው ብሩክ ቤት የገባሹ ፈተሸዋል ቤቱን ትተሽ ወተሻል እሱ በሌለበት ለምንድን ነው እሱ ቤት የገባሽው ብሎ ሲጠይቃትም እኔ ለዘርፍ አይደለም የገባሁትኝ እቤቱ ናፍቆኝ ለማየት ነው ሄድኩት። የናፈቀኝም ቤት ማየት አልችልም ወይ? ቅድስትን ለማየት ነው ሄድኩት እያለች ድጋሚ እየሸመጠጠች ትገኛለች ማለት ነው። እሱ ግን አይሆንም፣ አትዋሺ፣ ህግም ውሸት አትችም። እኔ የምታወሪውን ነገር ሁሉ ልጅቷን የምትያትን ነገር ሁሉ እያዳመጥኩ ነበረ በር ስር ቆሚ። ስለዚህ ህግን መዋሸት አትችይም እያላት ነው። እሷ ነገር ግን ድጋሜ መልሳ ሌላ ሁለት ምላስ ነው እያወራች የምትገኘው። አንዴ እንግዲህ ያልወሰርኩት አለ በማለት የራሴ ቃ ያልወሰርኩት አለ ቁልፉን አምጪ ያልኳት ለዛ ነውም እያለ ትላለች። ነገር ግን የፈታሹ ቤት ውስጥ እሱ የሌለበት ቦታ ሄደች፣ ሰራተኛ ማስፈራራት አልነበረብሽም፣ ልሰርቂ ነው ሄድሽው፣ ልዘርፊ ነው ሄድሽው በማለት ብሏታል ማለት ነው። እሷ ግን አይደለም ብላ እየሸመጠጠች ነው የምትገኘው። ስለዚህ እባክ ልክ የምወጣበትን መንገድ አመቻችልኝ እያለችው ትገኛለች። ሱም ገና አሁን ጥሩ ጫዋታ ጨምረሻል። እስቲ እንዴት አድርጌ ነው እንዳስወጣሽ የምትፈልጊው፣ እስቲ ነገሮችን ንገሪኝ ሲላትም እንግዲህ የፈለግከውን ገንዘብ ላስገባለህ ስትለው እንግዲህ በጽፊ ድርግም አርግቶባታል ወደ አስከመተጠላ ማለት ነው። ይሄ ህግ ነው ህግ ቦታ ገንዘብ ላስገባለ ላርግል ልሁንልህ የሚባል ነገር የለምእና ና ብር ላስገባለ የፈለግከውን ስትለው እንግዲህ ሳታስበው ጭውን ያደረጋት ማለት ነው ና እሷም ይቅርታ በቃ ከተሳሳትኩ ሳትኩ ብላ ፊቷን እያሻሸ ትገኛለች ማለት ነው። እንግዲህ እንደዚሁም ሌላ ነገር በቃ ብዙ ነገራቶችን ብላለች። በቃ እኔ ከዚህ ለመውጣት ካለብኝ ምንም ዋጋ መክፈል ካለብኝ ዋጋ እከፍልልሃለሁ። እስኪ ምን ፈልገህ ነው? ምን ላድርግልህ? ልቀቀኝ እባክህ፣ እስር ቤት እኔ ያመኛል። በቃ ላስደስትህን ብላው ነበር። እሱ እንዴት አርግተሽ ነው የምታስደስችኝ? በምን መልኩ ነው የምታስደስችኝ? አንቺ እንኳን ታሪከኛ ሴትዮ ነሽ፣ ቀላል ሰው አይደለሽም እያላት እንግዲህ እየታዘባት ይገኛል ማለት ነው። እንደዚሁም በቃ ዋናው ሳጅኑ ጠርቶ ወደ ዋናው እስር ቤት እንዲያስተላልፋት መሀሌት ተልካለች ማለት ነው። ቻው ቻው መሀሌት፣ እንግዲህ እንልሻለን ማለት ነው። ወደ ወክኒ ተሰናብታለች ማለት ነውና እና እንደዚሁም እንግዲህ ሉላም ያው በጣም ተስፋ በመቁረጥ ላይ ትገኛለች። አሁን ግን ይህ ሰውዬማ እንደዚህ አብሬው አልኖርም፣ አሰናብተዋለሁ ማጅራቱን ብዬ፣ ከዚህ ቤት ሁለተኛ ላልመለስ መለስ መውጣት አለብኝ እያለች ትገኛለች ማለት ነው። እሱም እንግዲህ እሷ ያሰበችው ሀሳብ እሱ በተኛበት ማጅራቱን ብዬ ወጥቼ እሄዳለሁ እንጂ እንደዚህ ከሱ ጋር አልቀጠልም እያለች ትገኛለች ማለት ነው። እንግዲህ እሱ ይህንን ነገር ምንም የሚያውቀው ነገር የለም። ሚስቴ እንደ ድሮው ናት ብሎ ነው የሚያስበው። እሷ ግን የምወደው ሞገስም ረስቶኛል፣ ትቶኛል ለዚህ ለአውሬ ነገር ግን እና ነጻነቴን እኔ ለራሴ ማወጅ አለብኝ። ሴት ልጅ ነጻነቷ በተሰጣት መብቷ፣ ሙሉ መብቷ በተከበረላት ጊዜ ከወንድ ልጅ በላይ ዘና ብላ በምትኖርበት ጊዜ ላይ እንዴት እኔ ተጨኩኜ እየተረገጥኩ ቤት ተዘግቶብኝ ሰማይ ማየት ናፍቆኝ እኖራለሁ? ነገር ግን ዝናን የሆነ ነገር አድርጌው ለመጨረሻ ጊዜ ህዚህ ቤት ራሴን ነጣ ማውጣት አለብኝ። እሱም እንዳያየኝ እኔም እንዳላየው፣ ወይ መሞት ወይ መኖር እያለች እንግዲህ ለራሷ ነጻነቷን ልታዊ ትገኛለች ማለት ነው። እንዴት ነው አባወራሽ ልሁን እንዴ? ሚስት ባልና ሚስት እናሸቶኝ ቤት ወይ ደግሞ ስጋዬ ነጻ ትወጣለች ሞገስ አደራን እንዳትልከሰከስ ቅድስትንም ትንም እንዳታልከሰክሳ ሲያት ብላል። እዚህ ጋ ማለት ነው ቤቱ ሰፍቶለታል። ብሩክ ቤት ሄዶ እንግዲህ ብሩክ የለም፣ ዳጣም የለችም። ቤተሰብ ፍለጋ ላይ ነች ያለችው ስለሆነ እንግዲህ ቅድስት ጋር አንድ ቤት ውስጥ ነበሩ ያሉትና እኔና አንቺ ብቻችንን ቀረን እኮ እንዴት ነው ቤቱን ባልና ሚስት ባልና ሚስትና ሽተው እንዴ ባልና ሚስት እንሁን እንዴ እያላት ይገኛል ማለት ነው። እዚህ ጋር እንግዲህ ቅድስት ተሽኮረመ መች ማለት ነው። ሰው ለማሽኮረመም እንደዚህ ማድረግ ጥሩ አይደለም። ሞገስ ተው ይቅርብህ፣ ይሄ ነገር ሌላ ነገር ውስጥ ሌላ ታሪፍ ውስጥ ሊከትህ ይችላል። ስለሆነ ይቅርብህ በሉት ማለት ነው። የመሀሌት ይበቃል። ሞገስ ልማዱ አልተውም፣ ሱስ ሆነበታል መሰለኝ ከማህሌት ጋር ያሳለፈው ቅድስት ግን እንደዛ አይነት ሰው አይደለችምና፣ እሱም ያቺ ነገር አለች ወይ እንዴት ነው ባለፈው እያለ እየጠየቃት ነበረ። ነገር ግን ምንም የተፈጠረ ነገር የለም ማለት ነው። እንግዲህ እንዴት ነው እንዴ? ሰውየው አጠጥቶሻል? አልነበሩ ይችላል አጠጥቶ የነበር ግን ምንም የተፈጠረ ነገር የለም ነው እያለች የምትገኘውና አጠጥቼ ሰክሬ ነበረ፣ ነገር ግን ዳጣ ደርሳ አትርፋኛለች። መጥቼ እዚህ ቤት ደርሼ ነው እራሴን ያወኩትኝ፣ ምንም የተፈጠረ ነገር ግን የለም እያለች ትገኛለች ማለት ነው። እሱ ግን አረጋግጠሸዋል? እንዴት ነው ማያላት ይገኛል ማለት ነው። ሞገስ አጠያይቁ ግን ሊያረጋግጥላት ያሰበ ነው የሚመስለው ማለት ነው። ሞገስ ምን አስበ ነው እንደዚህ አይነት ጥያቄ አረጋግጠሸዋለ ማለት? ሊያረጋግጥላት ያሰበ ነው የሚመስለውና ቅድስት ግን ሼማ ሲዟት እየተሽኮረመች ነው የምትገኘው ማለት ነውና፣ እንግዲህ ምሳሌ ታክማ እንደምትመለስ ተስፋ እናደርጋለን ማለት ነው። እንደዚሁም እንግዲህ ዝና ምን ሆነ፣ ምን ተፈጠረ የሚለውን ደግሞ ቪዲዮ እንዳይረዝምባችሁ በአጭር ቪዲዮ ይዤላችሁ እመጣለሁ ማለት ነው። ለዛሬ በዚህ እሰናበታችኋለሁ። ስለነበረን ቆይታ ሁላችሁንም ከልብ አመሰግናለሁ። ባይ ባይ። በአዲስ ቪዲዮ እስከምንገናኝ ቸር ሰንብቶልኝ